በጣም ያሳዝናል። ዜማም እንግዲህ አሁን አሁን የተከታተሉ አሁንም ከተከራየችበት ሌላ ቦታ ቀይራ እንኳ ብትሄድ ሊተዋትና ሊፋቷት አልቻሉም። በጣም ያሳዝናል። እንግዲህ ባለፈው ሀና እህቷ ከዛ ቤት እንድትወጣ ብታደርጋትም ሆኖም ግን ያሬድ ደግሞ ሄኖክ ወደ ያሬድ ሂዶ ሶስናን እባክተውልኝ ሶስና አንተን ከያዘች ጀምሮ እኔን እየተወች ነው ምን እንደሆነች ልትነግረኝ ትችላለህ? ሲል ያሬድን ይጠይቀዋል። ያሬድ ደግሞ እኔ ምን የማይደለች ብዬ መንገር አልችልም፣ ግን ፍቅርህ ማዳን ከቻልክ ወደ አንተ የምታመጣበትን መንገድ ፈልግ እያለ ነበር የነገረው። ከዛም በኋላ እንግዲህ ከዛ ቤት አስወጥተው ከሰደዷት በኋላ ሌላ ቤት ውጭ ግቢ የማይሉኝ ቤት አገኘው ብላ ተደስታ ሳትጨርስ ያ ቤት ደግሞ የሄኖክ ቤተሰቦች ቤት መሆኑ በጣም ያሳዝናል። በዚህ መካከል እንግዲህ ያሬድ ደግሞ እሷን እየፈለገ እቤቷ ሲሄድ ቸሩ የቤቱ ባለቤት ጌት ልትገባ ነው እሷን ፈልጌ አሁን አያንተ ዘመርነህ ወይንስ ወንድም ከሞተች በኋላ ነው ወይ የምትፈልጋ ሲሉ ምን ማለትህ ነው? ምን እንዴት ማን አስወገዳት? እያለ ሲለው ሊገባ ሲል አሁንም ያግደዋል። ምን እያልክ እንደው አልገባኝም፣ እስኪ አስረዳይ ሲለው ያው፣ እዚህ ቤት ለቃለች፣ እቃዋን ጠቅላ ወታ ሄዳለች። እንዴት አስለቀካ ሲለው ገንዘብ ነው ጨዋታው፣ ገንዘብ ካገኘሁ አንተማ አሁን መልሽ ብትለኝም እመልስልሃለው እንዳለው ሲነግረው በጣም እያዘነ እንግዲህ ያሬዶ ሄዷል። ያሬዶ የመጣበት ምክንያት እንግዲህ ባለፈው ከሶስና ጋር ቁጭ ብሎ እያለ ድንገት አይታው ስለተሰወረች ይቅርታ ልጠይቅ ምንም ከአንቺ ሌላ ያደረኩብሽ ነገር የለኝም ብሎ ሊጠይቃት ነበር። ሆኖም ግን እየተግባቡ አይደለም። በዚህ መካከል ሀና ደግሞ ያሬድን ወደ ሶስና እንዲሄድ ትፈልገዋለች። ሶስና ደግሞ ሄኖክ ነው የሚያፈቅራት። እሷ እኮ በውስጡ በውስጧ ጓደኛ አላት ቢሉትም ቢኖራትስ ምን እናድርግ እያሉ ነው የሚሉት። ዛሬም በቀሏናተዎችም ዜማ ደግሞ እባክሽ ተይኝ፣ ለቀቅ አድርጊኝ። ብዙ ነገር እያደረግሽ ያለው ከዚህ በኋላ ምንም ልቋቋምሽ አልችልም ብትላትም አልተፋታቻትም። ሰላም፣ ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናት አትርሱ። እንግዲህ አነባሮችም እንደምታበረታቱ ከልብ አመሰግናለሁ። የፍቅር ዜማ ቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ በአሁኑ ሰዓት ያሬድ ወደ ቤቷ ሲሄድ እየሄደ እያለ ነበር መንገድ ላይ ሄኖክ ያገኘዋል። ደግሞ እባክስ ወስና ልቀቅ እና አታፍቅራት፣ ብያለሁኔ አላልክም? ታዲያ ትናንትና እኮ አንተን ካገኘች በኋላ አንተ ጋር ስለመጣች እኔን ተወችኝ። አውቄያለሁ እኮ እና ታዲያ ያንተ ማወቅ አለማወቅ ለእኔ ምንም ትርጉም የለውም፣ ይላል መጀመሪያ ፍቅረኛ ያላትን ሰው አጥብቀ ያዛት ራስ ስለዚህ በስነ ስርዓት መያዝ ያንተ ፋንታ ነው። ከዚህ በኋላ እኔን መጥተህ የዚ አይነት ነገር ልጠይቀኝ አይገባም ሄኖክ፣ ሲል ያሬድ ያስጠነቀቀውና ጥሎት ይሄዳል። እሺ ይላል ሄኖክ። በጣም ሶሲን ያፈቅራታል። ሶሲ ግን ከእህቱ ጋር ደግሞ ልትስማ ማለት አልቻለችም። በጣም የሚያሳዝን ቁጭ ብሎ መተከዝ እና ማሰብን ይጀምራል። ሆኖም ግን ይሄ ያሬድ ደግሞ ወደ ቸሩ ሲሄድ ቸሩ ደግሞ እባክህ ከኔ ቤት ከለቀቀች ቆይታልኝ። እኔ መልካም ባሰብኩ አንቺ ጥሩ ነገር ማታስቢ ትረታለች ለሀና ዜማ እርግጠኛ ሁንሽ እየነገርሽ በዚህ አመታት ሁሉ የነበረን ነገር አንሽ አበላሽ ተሸዋል። ትላታለች ቆይቻለሁ ከተውኩት ያንችን ዝምድና እመኒን ታዝኒያለች። ትላታለች እመኒን እንደ እንደዚህ ሁኜ ደግሞ አልቀርም፣ ታሪኬ ቀይሬ አንድ ቀን እወጣለሁ። መቼም ያንቺ ተስተካከለ ህይወት ኑሮሽ ልትለወጫ ትችም ስትል ሀና ትመልሰት፣ እኔ ይህንን ካደረግሽ ሀና፣ ቆሜ ነው የማጨበጭብልሽ ስትላት አሁን በቃ እባክሽ ውጭልኝ አለቻት እና ድንገት ደርሳባት ስለነበረ ደሞ እቃ ደሞ እቃ እንዳለው ዘንዳ ቀየን ለውጣበትኛል። ውጭልኝ ብላ ነበር ያፈጠጠችባት። ሲጀመር ቤቱን ለቀሻል እንደባለቤት አያደርግሽ ስትላትም ደሞ ረስቼው ምንድን ነው የረሳች ሁሉን ነገሪኝ፣ ከዚህ በኋላ በዙሪያ ስለማት ነግሪኝ፣ ነገሪኝ አለቻት። አንቺ ነሽን ሁሉ ነገር የምታደርጊ ያለምንም ድጋፍ? አንቺ እና መሰል ጓደኞች መታችሁ ትውጣ ትግባ የማትሉበት ቤት አግኝቻለሁ። ሌላ ጊዜ እኔ ጋ በደላችሁ ይብቃችሁ፣ ስትል ለሀና ትነግራታለች። እንደ እንደዚህ አይነት የሚመስል የማይመስል ነገር ነው የምትንይኝ ትላታለች። የሀና ማለት ነው። አፊሽ ቢዋሽም ውስጥሽን አውቀዋለሁኝ። ጨረሽ? ትላታለች። አዎ ጨርሻለሁ እንጂ አንቺም ሰምተሽኝ አታውቂም። እንደ ዛሬ አንቺና እኔ ቆመን ለተነጋገርንበት ዛሬ ነው። ከብትቺ ከህይወቴ ውጪልኝ ስትላት ሀናም ከህይወትሽ ወጥቻለሁ ስትል ትሄዳለች። ከዛ እንግዲህ ይሄ ሰውዬ ደግሞ ግራ ገባው፣ ገንዘቡን ነው ተቀብሏል። ቆይ ጠብቄ ብሎ ተከትሎ ሀናን ይወጣል። እሷም እንግዲህ ሶሲ ደግሞ ወደ ሄኖክ ደውላ ስታጣው፣ ቤቷ ድረስ ትሄዳለች። ስሜ ስሚ የታለ ወንድምሽ? ሲደውሉለትም አታነሳም ትላለች። ለሄኖክ እባክሽ እኔ ሴት ስለሆንኩኝ አትሳሳች እኔ ከአንቺ ጋር ችግር የለብኝም ስትል እህቷ ትመልስላታል። እህቱ ትመልስላታል። ለማንኛውም ሲመጣ ይደውልልኝ፣ ስልኩን ይክፈተው ብላ ሶሲ ለሄኖክ መልእክት አስተላልፏ ትወጣለች። ከዛም እባካችሁ ያሬድ ይሄድና ወደ ቤት ወደ ቴደች ዜማ ወጣች፣ ቃዋን ይዛ ሄደች አለው። ቸሩ ጭራሽ መታ ነው ቃዋን ይዛ ሄደው። ታዲያ እንግዳ በእግሩ አውጥቶ ቃዋ ይሄድላታል እንዴ ነበር ሲል የነገረው እንዴ! ታዲያ የት እንደሄደች እንኳ ተከትለ አታያትም? ሴት ልጅ ወር ጥለህ አውጥተት ትጥላለህ ሲል ይጠይቀዋል። ያንን እናንተ ተነጋግራችሁ ድረሱበት። እኔ ገንዘብና ገንዘብ ነው። አሁን እኔ ገንዘብ ተሰጥቶኝ እንዳስወጣት አደረግኩኝ። ገንዘብ ከሰጣይ ደግሞ እንድመልሰት አደርጋለሁ። የት ሄድ የት ሄድ እኮ እንደምታውቅ አላውቅም እንዴት የሰው ልጅን አውጥተ ስትል የት እንደምትሄድ እንኳ አታረጋግጥም? ሲለው ይህንን እናንተ ማጣራት ትችላላችሁ። ይሄ አይመለከተኝም የአከራይ እንጂ የተከራይ የሰው የት ሄደ አልሄደ ብያ አልልም። ሲል አንተ ጅብ አለው። እኔን ጅብ አለው? ቆይ ቆይ ቆይ ቆይ ቆይ ቆይ ቆይቆይ እኔን ቸሩን አላወከኝም? ና አናግረኝ። እኔን ጅብ እያለ ቢለውም ያሬድ ጥቅልላ ጎትቶት ሄደ። ከዛ እንግዲህ ሀና ደግሞ መንገድ ላይ የሄደች ፍቅሩ ያሬድ ይደውልላታል ማለት ነው። ያሬድ ሲደውልላት ስልኳን ታነሳና ሀሎ ትለዋለች። ከዛ በኋላ እንዴ ዜማ የት ነው የሄደችው እያለ ይጠይቃታል። ስለ ዜማ የምታውቂው ነገር አለሽ አላት። ሄኖክ ወደ ሶስና ሲደውል፣ መተሽ ነበር አሉ አላገኘሁሽም። እንዴት ነው ሰሞኑ የምትነቅንቄት የተሰማ እህት፣ ምንድነው አላማዋ ለእኔ ያላት እህት፣ ምን አደረገችሽ አላት። ማን ነው የምትላት ያች እህት? ማርታ ነች አላት። አዎ ማርታ ነች አለች። እና ምን አደረገችሽ እያለች፣ ምንድነው አላማዋ ከኔ ጋር ያላት ነገር ልጠይቃት። ካጠገብ ነው እንዲ ያለችው፣ እንዳታገናኘኝ ግን ጠይቃት ትለዋለች። እኔ እናንተ አንድ ላይ መሆናችን ትቀናለች እንዴ ስትለው በፍጹም በፈጣ እንደውም ደስተኛ ናት ራሷ። በፍጹም እንደዚህ አይነት ነገር አይመለከታትም። ሲል ያሬድ ደግሞ እንግዲህ ፍቅሩ ጋር ደውሎ እንዴት ነው አንተ አንተ ምንድን ነው ምንድን ያደረጋችሁ እስኪ እና እንነጋገር ብሎ ይጠይቀዋል። እሺ እየመጣሁ ነው ፈጠን ብለህና ቶሎ ብሎ በስልክ ሁለታቸውንም ጠርቶ ሀና ጋራ አንድ ላይ ይገናኛሉ እና ምንድን ነው ቤቷ ድረስ እንድትወጣ ያደረጋችሁት ምክንያት ዜማን ምንድን ነው እንደ አንተ የማታውቀው ነገር አለ ያሬድ፣ አለችው። ምንድነው የማላውቀው ነገር? ግን እንዴት ነው አንቺ እስከ መቼ ነው በድራማ ሸምቀጥ? ሲል ሀና ቁጭ። አሁን አስወጡልኝ ብለህ አልነበረም እንዴ? እኔ እንደዛ አልወጣኝም። እና ምንድነው ያልከው? አለፍቅሩ ማለት ነው ከቤት እስከምትባረር ድረስ ማድረግ ምን አመጣው? ሲል ያሬድ ተናደደ። ከዚህ ውጭ በምን እንደ አይነት ከአንተ እንድትርቅ እናደርግ ከእኔ እንድትርቅ አድርጉልኝ ብለ ይሄለም ማንም የሌላት እንደሆነች ታውቃላችሁ እናንተ ስትል ሀና፣ እንደውም ማንም የሌለን አንተና እኔን ብቻ ነን። ማንም ባይኖራት ነው እንደዛ ጽድት ብላ ውጭ አድራ የምትመጣው አለ አለ ጠፋችን ማለት አይደለም አሁን ግን እኔን ማስወገድና ለማስወገድ ምንም ነገር አያገባችሁም እያልከነነው ነው ማለት ነው። እኔ ለመርዳት በጠዋት ሄጄ አግኝቻት ነበር። ከዛ የተከራየሽበትን ቤት አግሽው ሲላት፣ ደግሞ አይ ተከትያት ነበረ እስከተወሰነ ቦታ ድረስ ግን ላውቀው አልቻልኩም ብላ ትነግረዋለች። ከዛ በኋላ እንግዲህ ድንገት ዜማ ቤት ልትከራይ የሄደችበት ቦታ ላይ ሶስና ና ሄኖክ ተቀጣጥረው ቁጭ አሉበት ነው። እና ሲያያት ፍዝዝ አለ። የት ነው ያየኋት እያለ ያያት ነበረ። እሷ ግን አላወቀችውም። እንተዋወቃለን እንዴ ስትለው እኔ እንጃ የሆነ ቦታ ያየሁሽ ይመስለኛል። በዛ መካከል ሶስና ድንገት ስትደርስ ዜማ እና ሄኖክ አንድ ላይ የተገናኙ መስሏት ደም አይኗ ለበሰ። ከዛ በኋላ ምን እያደረገ ነው ብላ ስትል የቤት አከራዩን አሳይ ተብላ የሄኖክ እህት ወደ ውስጥ ይዛ ገብታ ነበር። በረ እንግዲህ ዜማ ቤት ልትከራይ ሄደችው ከነሄኖክ ግቢ ቤት ውስጥ ነበር። ከዛ በኋላ አየችውና ማን እንደሆነች ና አለችውና፣ ማን እንደሆነች ከአንተ ጋ የነበረችው አይተሃት ማናት? ዜማ ናት። የቤቱ ባለቤቶች ናቸው። ካከራዩዋትን የምላድርግ ለአንተ ብዬ ነው። ልጅቱ እኮ በሬድዮት አላየሃትም አለችው። እንደ በሬድዮ ይታያል እንደ ይሰማል እንጂ አላት። እኮ ክፉ ነገር እንዳይመጣባችሁ ለእናንተ ብዬ ነው። እኔን የምትወደኝ ከሆነ እዚህ ቤት አስወጣኝ። ትወደኛለህ ወይንስ አትወደኝም? ብላ ስትጮህበት፣ እኔ እወድሻለሁ፣ ግን ቤት ኪራ ውስጥ የቤተሰቦቼ ስለሆነ እኛ ግቢ ስለተከራየ ማስወጣት አልችልም። ነው እኮ እያልኩሻ ያለሁ አይገባሽም እንዴ? አላት ሀና ደግሞ ያሬድን ታፈቅራታለህ ወይ ዜማን ብላ ትጠይቀዋለች። ምንድን ነበር ያላችሁ? እንደ እንዴ ምንድን ነው? ለምን እየቀለድክብኝ ነው እንዴ አለ ፍቅር። ድገሚ ለተባክሽ። ታፈቅራታለህ? ዜማን አታፈቅራትም? አሁን ላይ አላፈቅራትም ማለት። ካላፈቀርካት ታዲያ ምንድን ነው እንደዚህ ሀሳብ የሙ ገባህ? ማታ ሶሲ ላገኛት ወጥቼ ነበረ ማለት። ሶሲ ሶሲ ደግሞ ማነች? አለች ሀና ማለት ነው እንዴ ሶሲ ይህ የኖክ ጓደኛነት ማለት ነው። በዚህ መካከል ደግሞ እሷ ደግሞ ከወደድከኝ ለምን ኔን ያልከኝን አታደርግልኝ እያለች እያስጨነቀችው ነው። ሶስና ሄኖክን ለምን ታደጋግመኛለህ? ስላልገባኝ ነው እስኪ ያስረጅኝ እያለ ይጠይቃል። ተከራዋን አባራት እኮ ነው የምልህ አለች። እሱም ማድረግ አልችልም። ይቆጨሃል። ለምንድንም ይቆጨኝ። ይሰማሃል? ከዚህ በኋላ አይን ማየት አትችልም ስላል ሶስና ጥላው ትሄዳለች። ሄኖክን ሄኖክ በቤተሰቦቹ ውስጥ የተከራየ ቤት የማስለቀቅና የማስከራየት መብት እንደሌለው ቢነግራትም ልትረዳው ግን በፍጹም አልቻለችም። በዚህም አዝኖ እሱ ጥሏት ሄደ። አሁን ሶሲ እኮ አሁን ሶሲን ልጠይቃት ይዤ ምንድን ነው ራት ንብላ ተባብለን ከሶሲ ጋር ሂደነ ካፌ ቤት ቁጭ ብለን ለካፌት ለፊታችን እሷ ነበር። እንዴት ይሄ ሊሆን ይችላል? አለች ሀና። ከቤቷ እኮ ስከምትወጣ ድረስ የተከታተልኳት ነበር፣ መጨረሻን ይሄ ሁሉ የሆነው አለ ፍቅሩ እና በዛ ቅጽበት እንግዲህ እኔ ከእሷ ላይ ቼክ ቺክ እንዳረኩባት ልታቅ ተወቃ ምን አገባ አንተ ከንተን ጥላ ከፈለገ ቦታ ስታድር አስባሃለች አሉት ያሬ። ጅል የሆንክ ነው አሌሃና ለራሷ ለማምጣት የምትጠነስሰውን ተንኮል ለመጠንሰስ ማለት ነው። እኛ ከእሷ ጋር ትተህ ከእሱ ጋር እንድትሄድ ነው። ወደ ኋላ አትመለስ ትለዋል። እንዲሁም ሶስናን ብትይዝ ይሻልሃል አሉት ማለት ነው። እንዲሁም ሶስና አይ ሌላ ኮ ሰው አላት ቼክ ያደረገችው አላት። እናንተ ቀደማ ሶስና እናንተ ማድረግ አለብህ የሚሉት መንገድ ምንድን ነው? ሀናን ወደ ያሬድ ለማድረግ ቦታ እንዲለቅ ፍቅሩ እየገፋፋ ያለው ለሀና ብሎ ነው ማለት ነው። በዛ አጋጣሚ ዜማ ደወለች ወደ ያሬድ። አንተ መሶስ እና ደወለችለት ወደ ያሬድ። ማነ ሶስ ስትደውል አንሳ አንሳ፣ እሷ ጋር መገናኘት በጣም ያስፈራል። ለምን ሰው አላት በውስጧ አለ። በጣም አሪፍ ነው፣ ከዚህ በኋላ እንደውም ከእሷ ጋር ሁን እያለ ፍቅሩ ሲመካከል፣ ይችኛዋን ግን አውሬ ምን እንዳደረገች ባታቅም እንድትፋታት እና እንድትረሳት ነው የምንፈልገው አሉት። የሚወዳት ልጅ ያለ እባክህ ሶስና፣ የራሱ ጉዳይ ነው አለው። ከዛ ሶስና ደወለችና እንግዲህ ያሬድን ሰላም ካለችው በኋላ ስለ ቤቱ መከራየት ጉዳይ እያጣራ ስለነበረ ዜማ ከነ ሄኖክ ግቢ እንደተከራየ ስትነግረው ደነገጠና፣ እናንተ ታውቂዋለሽ፣ ቤቱን ታሳይኛለሽ አላት ማለት ነው። ያቺ ፍቅረኛ በቀል ነው እንደያዘችው ያሬድ አለች። ማናት? ዜማ አለ። ለደህንነት ደህንነት የኮ አሰጋችኝ እየተከታተለችኝ ሆን እንዴ አለች። ብቻ የእንት እንደሆነ የአንቺ ቤት ንገሪኛ ናትና የእሷን ቤት አመላክታው ሄድና ቅያሱ ጋር ሲደርስ ያው ምግብ ቤቱን አይተሃል፣ የምግብ ቤቱን ባለቤቶች ጠይቃቸው። ግን እኮ ለምን እንደፈለግካት አልነገርከኝም ስትለው ከጆሮዋ ላይ ስልኩን ዘጋባት። ለሶሲና ስልኩን ሲዘጋባት እንዴት ይዘጋብኛል እያለች ነበር። እንግዲህ እሱን ፍለጋ ያሬድ እዛ ቦታ ሲሄድ ድንገት ማንን ያገኘዋል? ሄኖክን ያገኘዋል። ማንሶ ስናን ጓደኛ ሄኖክ ጋ ፊት ለፊት እንደተፋጠጡ እዚህ ላይ ተጠናቋል። እንግዲህ ያሬስ ያገኛት ዜማን ምን ሊላት ነው? እዚህ ቤት ደግሞ ድጋሚ ሊያስወጧት ነው ወይንስ እውነት ይቅርታውን ጠይቋት ሊመለስ ነው የሚለው ነገር በጣም ያሳስባል። ውድ ተመልካቾች የዜማ በአሁኑ ሰዓት የገዛ ቤተሰቧ የሆነችው ሀና እየተከታተለች የእሷ የሆነውን ለመውሰድ ለመቀማት እየታገለች ትገኛለች። በጣም ያሳዝናል። ስትከታተሉኝ ስለነበር ከልብ አመሰግናለሁ። ቀጣዩ ደግሞ ምን ይፈጠራል የሚለውን አብረን የምንከታተል ይሆናል። ከልብ ነው የማመሰግናችሁ ወዳችሁ ፍቅዳችሁ ስለምትከታተሉኝ ሰላም ለሁላችሁ።